ከ3 ሚሊዮን ብር በላይ ግምት ያለው የጤፍና የበርበሬ ምርት በህገወጥ መንገድ ከሀገር ሊወጣ ሲል በቁጥጥር ስር መዋሉን የወልቃይት ጠገዴ ሰቲት ሁመራ ዞን ፖሊስ መምሪያ አስታወቀ። በዞኑ የህዝቡን ሰላምና ደህንነት ከማስጠበቅ ጎን ለጎን ህገወጥ እንቅስቃሴዎችን ለመቆጣጠር በትኩረት እየተሰራ መሆኑም ተገልጿል። አምሳላ ሞኜ በዝርዝር ተመልክቶታል። በህገወጥ መንገድ ከሀገር ሊወጣ የነበረ የጤፍ፣ የበርበሬና የቅመማ ቅመም ምርት በቁጥጥር ስር መዋሉን በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ፖሊስ መምሪያ ኃላፊ ኮማንደር ሙላት ማሞ ገልጸዋል። የተያዘው ምርት ከ3 ሚሊዮን ብር በላይ ግምት እንዳለው የገለጹት ኮማንደሩ የጸጥታ ኃይሉ በወሰደው ጠንካራ ተልዕኮ ምርቱ በቁጥጥር ስር መዋሉን ተናግረዋል። ጤፍ ከ66 ኩንታል በላይ ነው። ሁለተኛ በርበሬ ነው። በርበሬ ከ78 ኩንታል በላይ ነው። በተጨማሪም የተለያዩ ቅመማ ቅመም ጥቁር አዝሙድ ነጭ አዝሙድ የሚባላሉ እና አጠቃላይ እንግዲህ ከመቶ ስልሳ አምስት ኩንታል በላይ ነው። ይህ በገንዘብ ሲተመን እንግዲህ ከሶስት ነጥብ አምስት ሚሊዮን ብር በላይ ገንዘብ ግምት ያለው ንብረት የግብርና ውጤት ላልተፈለገ አገልግሎትና ላልተፈለገ ቦታ ሲንቀሳቀስ ያው በጸጥታ ኃይላችን ትጉ ተሳትፎና እንቅስቃሴ መያዝ ችለናል ማለት ነው። ለሀገርና ለሕዝብ ጠቃሚ የሆኑ ምርቶችን በመላክ ለእርስ በርስ ግጭት የሚውል መሳሪያ ማስገባት ተገቢ አይደለም ያሉት ኮማንደር ሙላት ህገ ወጦችን በማጋለጥ ረገድ ህብረተሰቡ የበኩሉን ኃላፊነት እንዲወጣ አሳስበዋል። ከእኛ የሚሄዱትም ጠቃሚ የሆኑና ገንቢ የሆኑ ነገሮች ናቸው ማለት ነው። ነገር ግን ከሌላ አካባቢ ወደ እኛ የሚመጡት በተቃራኒው የሰው ልጅ ሕይወት የሚቀጥፉ ለእርስ በርስ ጦርነትና ግጭት መንስኤ የሚሆኑ እነዚህ ነው የሚመጡት። ጥይት ነው የሚመጣው። በአገር ላይ የሚያደርሰውን አጠቃላይ በሰው ህይወት ላይ የሚያደርሰውን ኪሳራ በንብረት ላይ የሚያደርሰውን ኪሳራ ፕላስ የአገርን ኢኮኖሚ እንዴት እየጎዳ እንደሚችል ሊጎዳ እንደሚችል ተገንዝበን ከዚህ ነገር ቢያንስ የሚቆጠበ ወንድሞቻችንም ሆነ ወደ ሳሳተ ተግባር የገቡትንም ማስተካከል ማረም ግፋም ካለ በህግም የመጠየቅ ስራ መስራት መቻል እንዳለብን ህብረተሰቡ ተረድቶ መስራት አለበት። በአመራሩና በዞኑ ጸጥታ አካላት ጥምረት በተሰራ ስራ ምርቱ ከሀገር ሳይወጣ መያዙን በስምሪቱ የተሳተፉት የዞኑ ሰላም አስከባሪ አባልና የሰው ኃይል መሪ አለኸኝ አስማማው ተናግረዋል። የዞኑ ሰላም አስከባሪ የው አመራሮች ደግሞ ከሰላምና ደህንነቱ ሌሎችም ከፖሊስ ከነዚህ መዋቅር በመስራት በተሰጠን ትዕዛዝ መሰረት ደንደፈጣ በመያዝ በሞተር እና በክላክተር በካሮ አጓጉዞ የወሰዷቸውን ንብረቶች በአንድ ላይ በማሰባሰብ ሰው ኃይላችን አጠናክረን ንብረታችን ወደ ዝሆናችን ገበያ አደረገ። ቀጠናው ከጎረቤት ሀገራት ጋር መዋሰኑ በርካታ ጠቀሜታዎች ቢኖሩትም ለህገወጥ ዝውውርና ድንበር ተሻጋሪ ወንጀሎች ተጋላጭ እንዳይሆን እየተሰራ ስለመሆኑም ተገልጿል።